ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድት እንድትሆኑ ከወዲሁ እያሳሰብን ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትሳፕ በኢሞ እንዲሁም እናንተ የምትጠቀሙ በሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። እሺ በዛሬ ቪዲዮችን ደግሞ ይዘንላቸው የመጣነ የአማርኛና የእንግሊዝኛ ፊደሎችን ይሆናል። ወደ ትምህርታችን ወይም ደግሞ ወደ ቪዲዮችን ስንገባ ይሆናል የምናየው ወደ ቪዲዮችን እሺች ደግሞ ከነች ከ ከ እንደ ከ የምትነበብ ኬናት ማለት ነው። ኬ ያው ሙሉ ለሙሉ ከአንድ እስከ ሰባት ስናይ የምትቀየር ነገር የላትም ማለት ነው። እንደማንኛውም ፊደል ድምፁን የሚቀያየሩት እንዳሉ ሆኑ ኬ ኢ ኬ ኢ ኬ ኢ ምን ይሆናል ማለት ነው ኬ ኢ ከ ኬ ዩ ኩ ኬ ዩ ኩ

ኮ ኬ ኦ ኮ እች ደግሞ ወ ነች። እንደ ወ የምትነበብ ደግሞ ደብሊው ነች። ደብሊው ግን ድምፁን የሚቀይሩት ወ ተብሎ እንዲነበብ ያደረገው ማን ነው? ኢ ነች። ሌሎችም እንዳል ድምፁን የሚቀይሩት እንዳል ደብሊው ኢ ወ ደብሊው ዩ ው ደብሊው ዩ ዊ ደብሊው አይ ዊ ደብሊው አይ ዊ ደብሊው ኤ ዋ ዋ ብለን እናነባዋለን። ዋ ደብሊው አይ ኢ ደብሊው አይ ኢ ዌ ዌ ደብሊው ዉ ስድስተኛ ፊደላ ናዩ ስለሌለው ዉ ብለን እንጠራዋለን። ደብሊው ኦ ዎ ዎ ዎ እሺ፣ እዚህ ጋ ደግሞ ዘ ነው። ዘ እንደ ዘ የምትነበብ ዜድ ነች። ዜድ ዜድ ኤ ዜድ ኢ ዘ ዜድ ዩ ዙ ዜድ ዩ ዙ ዜድ አይ ዚ ዜድ አይ ዚ ዜድ ኤ ዛ ዜድ አይ ኤ ዜድ አይ ኤ ዜድ ዝ ዜድ ዝ ዜድ ኦ ዞ ዞ። እዚ ጋር ማትቀየር ማናት በቋሚ ነው የምትነበበው ዜድ ነች። የሚቀያየሩ አናባቢዎች ናቸው ማለት ነው። የሚቀያየሩት ድምፅ ለመቀያየር ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ይህም ለአማርኛውንም ስናብበው ተመሳሳይ ነው። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ልክ እንደዚህ እያደረግን እንን ለማመዳለን ማለት ነው። ለምሳሌ ዘመኑን ለመጻፍ ዘ ብንጠቀም ይችኛዋን ነው ማለት ነው። ዘ ዜድ ኢ ዘ ብለን እናነበዋለን። ሲኔት ደግሞ ደ ነች። እንደ ደ በቋሚነት የምትናበብ ዲ ነች። ዲ ዲ የምትለዋን ኢ ስንጨምርባት ደ ወደሚል ድምፅ ኢ ትቀይረዋለች ማለት ነው። ዲ ደ ዲ ዩ ዲ ዩ ዱ ዲ አይ ዲ ዲ አይ ዲ ዲ ዲ ኤ ዳ ዲ ኤ ዳ ኢ ዴ ድ ድ ዲ አይ ኢ ድ ኤ ብለን እናነባዋለን። ዲ ኦ ዶ ዲ ኦ ዶ ብለን እናነባዋለን። ልክ እስካሁን ድረስ ባዬ ነው ሙሉ ቪዲዮዎችን አናባቢዎች ወይም ደግሞ ድምጽ የሚቀይሩት ቦታቸው አልተቀየረም ማለት ነው። ከላይ የዘረዘርናቸው ከአንድ እስከ ሰባት ያሉ ቁጥሮች ስድስተኛው ማናባቢ እንደሌለው ሌሎች ደግሞ እንዳልባሉበት እስካሁን ድረስ የተቀየረ ነገር የለም ማለት ነው። እኛ የሚጠበቅብን በቋሚነት የሚነበቡ ማና ማን ናቸው? እንደ ዘ የምትነበብ ዜድ እንደሆነች ማወቅ፣ እንደ ደ የምትነበብ ደግሞ ዲ እንደሆነች። ሌሎች ከአንድ እስከ ሰባት ከላይ የዘረዘርናቸው ከያዝነ ከአንደኛው ላይ ለምሳሌ ስንጽፍ ከመጀመሪያ ፊደል የምትገኝ ማን ናት? ከሁለተኛ ፊደል ምትገኝ ማናት? ከሶስተኛ ፊደል ምትገኝ ማናት? ከአራት ማናት? ከአምስት ማና ማን ነው የሚለውን መያዝ ይሆናል ማለት ነው። እንደጀረ ግን እየጻፍን ለማመድ በቀላሉ ማንበብ መጻፍ እንችላለን ማለት ነው። እሺ፣ እቺ ደግሞ ጀነች ጀ ጀ ጀኢ ጀዩ ጁ ዩጁ አይ ኤ ጃ ኤ ጃ አይ ኢ አይ ኢ g ነች አናባቢ ስለለላት ማለት ነው። ኦ ኦ ጆ ጆ ጆ ይህን ስናነበው ልክ ጀ ጁ ጂ ጃ ጄ ጆ የእኛውም አማረኛውም ልክ እንደዛ ጁ ጃ ጆ ብለን እናነባዋለን ማለት ነው። ለምሳሌ ጀ ማል ብለን ለመጽፍ ጀ እንጠቀም ይችል ነው ጀ ማል ጄ ማል ጄ እችን እንጠቀማለን ማለት ነው። ጄ ማል። እሺ፣ እቺ ደግሞ ማነት? ገነች። ገ ገ ጂ ኢ ገ ጂ ኢ ገ ጂ ዩ ጉ ጂ ዩ ጉ ጂ አይ ጊ

ጂ ብለን እናነባታለን። ጌ ብለን እናነባታለን ማለት ነው። ጌ ብለን እናነባታለን። ጎ ጎ ብለን እናነባዋለን። እች ደግሞ ማን ብለን እናነባታለን? ጠ ነች፣ ጠ እንደ ጠ ምትነበብ ቲ ነች። ቲ ኢ ጠ? ቲዩ ጡ ጡ ቲዩ ጡ ቲ አይ ቲ አይ ጢ ኢ ጢ ኢ ወደ ሚል ድምጽ የምትቀይረው አይ ናት ማለት ነው። ቲን ወደ ኢ ሚል ድምጽ ጢ ጢ እንደትል ተረጋግ ማለት ነው። ጣ ጡ ጢ ቲ ጢ ቲ አይ ቲ ቲ ኤ ጣ ጣ ቲ ቲ ኤ ጣ ቲ አይ ኢ ቲ አይ ኢ አምስተኛ ፊደሎች ሁሎችም አይ ኢ አናባቢ ይወስዳሉ ማለት ነው። ጤ ቲ አይ ኢ እች ደግሞ ጥ አናባቢ ላትን ብቻዋን እንወስዳታለን ጥ ቲኦ ቲኦ ማን ይሆናል? ጦ ጦ ጦ ቲኦ ጦ። እሺ እዚ ጋር ደግሞ ማን ነው? ጨ ነች። ጨ እንደ ጨና ቸ ከሆነ ሲኤች ነው የምንጠቀም ማለት ነው። ጨ ሲኤች ነው፣ ቸ ሲኤች ነው ማለት ነው። ሲኤች ነው ሲኤች ኢ

አይ ኤ ሲ ኤች ጪ ሲ ኤች ኦ ጮ ሲ ኤች ኦ ጮ ይህን ስዳነበው ጨ ጩ ጪ ጫ ጬ ጭ ጮ። እኛውም በተመሳሳይ ጩ ጫ ጭ ጮ ተመሳሳይ ድምጽ ነው ያለው ማለት ነው።

አናባቢ ኢ የሚል ድምፅ እንዲወጣ ነው የምታደርግ፣ ማለት ነው። ኢ ፊ ፊ ኤ ፋ አ የሚል ድምፅ እንዲወጣ ነው። ደግሞ ኤ ደግሞ የኤ ተግባር ደግሞ ላይ አ የሚል ድምፅ እንዲወጣ። ፋ ፋ ፋ ፍኢ ፌ ፌ ኤ ፌ ፌ አይ ኢ አንድ ላይ ከመጡ ፌ ኤ ሚል ድምፅ ኤ የሚል ድምፅ እንዲወጡ ያደርጋሉ ማለት ነው። ፍ ስድስተኛ ፍ አናባቢ የላትን ፍ ኤፍ እንደ ፍ ትነበባለች። ኤፍ ኦ ፎ ኤፍ ኦ ፎ ፎ ብለን እናነባዋለን ማለት ነው። ፎ ብለን እናነባዋለን። እሺ ደግሞ ጸ ብለን ነው የምንጠራት። ጸ ጸ ቲ ኤስ ኢ ፀ ብለን እናነበዋለን። ግን በቋሚነት ቲኤስ እንደ ፀ ትነበባለች ማለት ነው። በቋሚነት ማን ትነበባለች? ቲኤስ እንደ ፀ ትነበባለች። ሌሎች ከማንኛውም ፊደል ያሉ ናቸው። ቲ ኤስ ኢ ፀ ቲ ኤስ ዩ ፁ ቲ ኤስ ዩ ፁ

ቲኤስ አናባቢ ስለሌላ ስድስተኛ ፊደል ቲኤስ። እነዚህ በቋሚነት እንደ የሚነበቡ ስለሆኑ ማለት ነው። ቲኤስ ቲኤስ። እንደዚህ እያደረጋችሁ እያነበባችሁ ተለማመዱ። ቪዲዮውንም ጀምራችሁ አታውት እስከ መጨረሻው ይዩት። በእርግጠኝነት እንግሊዝኛ ለመጻጻፍ ቻት ለመደራረግ አማርኛ ካወቃችሁ ከዚህ ላይ አንብባችሁ እንደምትጽፉ ቻት እንደምትደራረጉ ወይም እርግጠኛ ነኝ። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። በቴሌግራም በኢሞ በዋሳብ እናንተ በምትፈልጉት ሶሻል ሚዲያ የእናንተን ጊዜና ሰዓት በማይጋፋ በመልኩ በማስተማር ላይ እንገኛለን። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ ምንገናኝ ድረስ መልካም ጊዜ ሰናይ ቆይታ።